በዛሬው ዝግጅታችን በዓለም ላይ ሰዎች ረጅም ዕድሜ የሚኖሩባቸውን አምስት ሀገሮች እንደስሳለን። ሰዎች በእነዚህ ሀገሮች ለምን ረጅም ዕድሜ ለመኖር ተቻላቸው የሚሉትን እና ዝቅተኛ የዕድሜ ጣሪያውንም በዚህ ዝግጅት ወደ እናንተ እናደርሳለን። አብራችሁን እንድትሆኑ እየጋበዝነ መረጃውን ወደ እናንተ እናደርሳለን። በአምስተኛ ደረጃ ረጅም ዕድሜ የሚኖሩባት ሀገር ስዊዘርላንድ ነች። ስዊዘርላንድ በምዕራብ በመካከለኛውና በደቡብ አውሮፓ መገናኛ ላይ ያለች ወደብ የለሽ ሀገር ስትሆን በደቡብ ከጣሊያን በምዕራብን ከፈረንሳይ በሰሜን ደግሞ ከጀርመን ትዋሰናለች። በዓለም ላይ ካሉ ከማንኛውም ቦታ ይልቅ በስዊዘርላንድ ወንዶች የተሻለ ኑሮን መኖር ይችላሉ። በአማካኝም ሰማንያ አንድ ዓመታትን አጣጥሞ መኖር ይችላሉ። በአውሮፓ ካሉ ሀብታም ሀገሮች አንዷ እንደመሆኗ መጠን ከፍተኛ ጥራት ያለው የጤና አጠባበቅ፣ ጠንካራ የዜጎች ደህንነት ለዚህ ከፍተኛ ደረጃ አስተዋጽኦ ያደርጋሉ። ሀገሪቱ ከፍተኛ የቅቤና የወተት ተዋጽኦች ስላሏት የተመጣጠነ ምግብ ለመመገብ ሁነኛ ሀገር ነች። በዓለም ላይ ካሉ ከማንኛውም ቦታ ይልቅ በስዊዘርላንድ የተሻለ ኑሮ መኖር ይቻላል። ምንም እንኳ ሀገሪቱ ብዙ የውጭ ዜጎች ስራ የሚሰሩባት መስሪያ ቤቶች ያሉባት ብትሆንም ዜጎቿን ዘና የምታደርግበት ብዙ አማራጭ ቦቶች የታደለች ሀገር ነች። ስዊዘርላንድን ሲጎበኙ በአስደናቂው የአልፕስ ተራራ ውስጥ ጊዜ ማሳለፈውን እንዳይረሱ ለማሳሰብ እንወዳለን። የግል ትምህርት ቤቶችም በፕላኔታችን ላይ ካሉ ምርጥ ምርጥ ቤቶች መካከል ጥቂቶቹ ናቸው። በዚህ ምክንያት ወጣት ቤተሰቦች ተመራጭ አድርጓቸዋል። በአራተኛ ደረጃ ረጅም ዕድሜ የሚኖሩባት ሀገር ስፔን ነች። ስፔን በሰሜንና በሰሜን ምስራቅ ከፈረንሳይ፣ ከአንዶራ እና ከቪሲኬ ባህረ ሰላጤ ጋር ትዋሰናለች። ፖርቱጋልና የአትላንቲክ ውቅያኖስ ደግሞ በምዕራብና በሰሜን ምዕራብ ያዋስኗታል። ለልብ ጤናማ የወይራ ዘይት በአትክልትና ወይን የበለጸጉ የሜዲትራኒያን አመጋገብ ረጅም ዕድሜ ለመኖር አስተዋጽኦ አድርጓል። የስፔን የከተሞች ብዛት ሰዎች እንደልባቸው እንዲንቀሳቀሱ ያደርጋል። ምክንያቱም ሱቆችና ሬስቶራንቶች ሁሉም ከአብዛኞቹ ሰዎች መኖሪያ ቤቶች በእግር ርቀት ላይ ስለሚገኙ ነው። ከሞስኮ እስከ ባርሴሎና ሲሄድ እዚህ ያሉ ሰዎች በእግር ወይም በብስክሌት መጓዝን እንደሚመርጡ ይታወቃል። የራሳቸውን ተሽከርካሪዎች ከመጠቀም ይልቅ በህዝብ ማመላለሻ ለመጓዝ ጥቂት ብሎኮችን እንኳ በእግር መሄድን ይመርጣሉ። በዚህ ምክንያት ስፔኖች ረጅም እድሜ በመኖር በዓለም አቀፍ ደረጃ ከቀዳሚዎቹ ስትመደብ በ82.8 ዓመታት በመኖር አራተኛ ደረጃ ላይ መቀመጥ ችላለች። በሦስተኛ ደረጃ ረጅም እድሜ የሚኖርባት ሀገር ጃፓን ነች። የጃፓን ግዛት የሚገኘው በሰሜን ምስራቅ እስያ ወይም በምስራቅ እስያ በሚባለው ክልል ነው። በአማካኝ እስከ 83 ዓመት ዕድሜ ድረስ በመኖራቸው ረጅም ዕድሜ ከሚኖሩባት ሀገሮች አንዱ ሆናለች። በተለይም ኦኪናዋ በምትባለው የጃፓን ደቡባዊ ጫፍ የምትገኝ ደሴት ብዙውን ጊዜ የማይሞቱ ሰዎች ምድር ተብላ ትጠራለች። በዚህ ልዩ ባህሪዋ የረጅም ዕድሜ ምርምር ዓለም አቀፍ ማዕከል ሆና ቆይታለች። ምክንያቱም እነዚህ ደቡባዊ የጃፓን ደሴቶች ከአራት መቶ በላይ የመቶ ዓመት ዕድሜ ያላቸው ሰዎች ይኖሩባቸዋል። ለዚህ ክስተት የአንበሳውን ድርሻ የሚወስደው የአካባቢው የምግብ ስራ ሲሆን፣ ይህም በብዛት ጣፋጭ ድንች እንዲሁም አነስተኛ መጠን ያሉ ዋሳ ያካትታል። በአረጋውያን ነዋሪዎች እና በጠንካራ ወጣት ማህበረሰብ መካከል ንቁ ማህበራዊ ግንኙነቶች ስላሉ ጭንቀትን በመቀነስ ጠንካራ የመሆን ስሜትን ይፈጥራሉ። በአካባቢው ማህበረሰብ ውስጥ በጥልቀት ለመዋሃድ እና የተሟላና ትርጉም ያለው ህይወት ለመኖር የጃፓንን ቋንቋ ጠንቅቆ ማወቅ ቁልፍ ነገር ነው። ስለሆነም ጃፓኖች 83 ዓመታትን በጤናና በሰላም አጣጥመው በመኖር ሶስተኛ ደረጃ መያዝ ችሏል። በሁለተኛ ደረጃ ረጅም ዕድሜ የሚኖርባት ሀገር ሲንጋፖር ነች። በሁለተኛ ደረጃ ረጅም ዕድሜ የሚኖርባት ሀገር ሲንጋፖር ስትሆን በደቡብ ምስራቅ እስያ የባህር ዳርቻዎች ላይ የምትገኝ የከተማ ግዛትና የደሴት ሀገር ነች። በማሌዥያ እና በኢንዶኔዥያ እንዲሁም በማላካ የባህር ወሽመጥ እና በደቡብ ቻይና ባህር መካከል ባለው የማሌዥያ ባህረ ገብ መሬት መጨረሻ ላይ ትገኛለች። በሀገሪቱ ዘመናዊ የህክምና ተቋማት እና ታምረው የጤና አጠባበቅ ስርዓት ተብሎ የሚጠራው ሰፊ መዳረሻ ስላላት የሲንጋፖር ነዋሪዎች ከ83 ዓመት በላይ በመኖር ከፍተኛውን ድርሻ ይዘዋል። በሀገሪቱ በአለም ላይ ካሉ ዝቅተኛ የእናቶችና የህፃናት ሞት በሀገሪቱ እየተካሄደ ያለው ዘመናዊ የህክምና ተቋማትና ታምረው የጤና አጠባበቅ ስርዓት ተብሎ የሚጠራው ሰፊ መዳረሻ የሲንጋፖር ነዋሪዎችን 83 ዓመት ከአንድ ወር በምድር ላይ መኖር እንዲችሉ አድርጓቸዋል። ሀገሪቱ በዓለም ላይ ካሉት ዝቅተኛ የእናቶችና የህፃናት ሞት መጠኖች አንዷ ስትሆን የመከላከያ እንክብካቤን የጤና አጠባበቅ ማዕከል ታደርጋለች። በታምረው የጤና አጠባበቅ ስርዓት ሰፊ መዳረሻ በመኖሩ የሲንጋፖር ነዋሪዎች ከመቼም ጊዜ በበለጠ ረጅም ዕድሜ መኖር ይችላሉ። ባህልና ተደራሽ የሆኑ የከተማ አካባቢ ረጅም ዕድሜ እንዲኖር አስተዋጽኦ ያደርጋሉ። ብዙ ሰዎች ወደ ጅም ሲሄዱ ወይም በህዝብ ፓርኮች ውስጥ የአካል በቃት እንቅስቃሴ ሲያደርጉ ማየት እየተለመደ ነው። ሲንጋፖር በቅርቡ የመጀመሪያውን የህክምና ፓርክም ከፍታለች። ይህም የአረጋውያንን ጭንቀት ለመቀነስና የአእምሮን ጤና ለማሻሻል እየተነደፈ ሳይንስ ነው። ለጤና ጠንቅ የሆኑ ልማዶች በሲንጋፖር ውስጥ ለማቆየት አስቸጋሪ ናቸው። በመሆኑም የውጭ ዜጎች መጥፎ ድርጊቶችን እዚህ በጣም ውድ መሆናቸውን ማወቅ አለባቸው ይላሉ። ሲጋራዎችና አልኮሎች ከሌሎች ሀገሮች ውልቅ ከፍተኛ ግብር ይጣልባቸዋልና በጣም ብዙ ውጭ ያስወጦታል። ስለሆነ ይችን ሀገር ለመጎብኘት ሲመጡ ያለበትን ሱስ ቀንሰው መሆን እንዳለበት እዚህ ላይ ልብ ይሏል። በአንደኛ ደረጃ ረጅም ዕድሜ የሚኖርባት ሀገር ማን ትመስላችኋለች? ይቻ ሀገር ደቡብ ኮሪያ ነች። ደቡብ ኮሪያ በምስራቅ እስያ የምትገኝ ሲሆን ከሲያ መሬት እርቆ በሚገኘው የኮሪያ ባህረ ገብ መሬት ደቡባዊ ክፍል ላይ ትገኛለች። ከደቡብ ኮሪያ ጋር የመሬት ድንበር የምትጋራ ብቸኛው ሀገር ሰሜን ኮሪያ ስትሆን በሰሜን በኩል 238 ኪሎ ሜትር ላይ ትገኛለች። ደቡብ ኮሪያ በቅርብ ጊዜ በተደረገ ጥናት መሰረት የ90 ዓመት ዕድሜ ጣሪያ ያላት የመጀመሪያው ሀገር ሆናለች። ይህም ጠንካራና እያደገ የመጣው ኢኮኖሚ የጤና አጠባበቅ ሰፊ ተደራሽነትና ከምዕራባውያን አገሮች ይልቅ ዝቅተኛ የደም ግፊት መኖሩ ለዚህ ደረጃ አውቅቷታል። ደቡብ ኮሪያ ኮሌስትሮልን እንደሚቀንሱ በሽታን የመከላከል አቅምን እንደሚያሳድጉና ካንሰር እንደሚከላከሉ የሚነገርላቸው በተብላሉ ወይም በተቦኩ ምግቦች የበለጸጉ ምግቦችን የምትመገብ ሀገር ነች። በአጠቃላይ የደቡብ ኮሪያ ምግብ በፋይበርና በንጥረ ነገር የበለጸገ ነው። ደቡብ ኮሪያ የዘጠና ዓመት እድሜ ገደብ ያላት የመጀመሪያው ሀገር እንደመሆኑ መጠን በማህበረሰቡ ላይ ያለው ባህላዊ ትኩረትና ተያያዥ ወጎች የየለት የኑሮዋን ጥራት ከፍ ያደርጉታል። ጅምጅል ባንክ ወይም ብዙ ሰዎች በአንድ ጊዜ የሚታጠቡበት የሻወር ቤትም አላት። ሰዎችን በጎ ስሜት እንደገና ለማደስ ለመግባባትና ጭንቀት ለመቀነስ አንድ ላይ ያሰባስባል። በመሆኑም ደቡብ ኮሪያ በአማካኝ ዘጠና ዓመታትን በመኖር በዓለም አቀፍ ደረጃ ቁንጮውን የያዘች ስትሆን ከአንድ እስከ ዘጠኝ ያለውን ዝቅተኛ እድሜ ጣሪያ አፍሪካውያን ይዘውታል። በዚህም መሠረት ሶማሊያ 59 ዓመታት በመኖር በዓለም አቀፍ ደረጃ ተወዳዳሪ የላትም። የኛው ሀገር ኢትዮጵያ ደግሞ 67 ዓመታትን እንደምንቆይ ጥናቶች አመለክታሉ። የተከበራችሁ የቱ አዲስ ቤተሰቦች እስከ ዝግጅታችን መጨረሻ ድረስ አብራችሁን ስለቆያችሁ እናመሰግናለን። ላይክ እና ሳብስክራይብ በማድረግ ቻናላችን እንድትደግፉ በትህትና እናሳስባለን። ባላችሁበት የዓለም ዳርቻ ሁሉ ሙሉ ሰላም ለእናንተ እየተመኘን በዚሁ እንሰናበታለን። ሰላም።